የኒውክሌር ጦር መሳሪያ የነበራት አፍሪካዊት ሀገር ማናትም? መሳሪያውንስ የታደረሰችው እንመልከትም። ከሁለተኛው የዓለም ጦርነት ማብቃት በኋላ የተከሰተው ቀዝቃዛው ጦርነትም በአያላን ሀገራት መካከል የነበረውን ፍጥጫ ወደ ኒውክሌር ጦርነት አምርቶ እልቂት ይከተላል የሚል ስጋትን አስከትሎ ነበርም። ታዲያ በአሜሪካን በሶቪየት ህብረት መካከል የነበረው የኒውክሌር ፉክክርና ጠላትነትም ባለበት ይህ አደገኛ የጦር መሳሪያ ወደ ሌሎች ሀገራት ሊስፋፋ ይችላል የሚል ፍርሃትንም ፈጥሮ ነበር። ቦምቡ ከሀገራት አልፎ መንግስታዊ ወደ አልሆኑ ቡድኖች ሊገባ ይችላል የሚለው ስጋት ደግሞ ያላኑን ጭምር ሳያሳስብ እንዳልቀረ ይዘገባል። ይህንን ስጋት ለመቆጣጠር በወቅቱ የአሜሪካን ፕሬዚዳንት የነበሩትን ዲዋይት አይዘን አወር በአውሮፓውያኑ 1953 የኒኩለር ቦምብ እንዳይኖራቸው የተከለከሉ ሀገራት የኒኩለር ኃይልን ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የተባለ እንቅስቃሴን ጀመሩ። ታዲያ በ1957 ደግሞ ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የተባበሩት መንግስታት ድርጅትም አካል ሆኖ የተቋቋመ ሲሆንም ከአስር ዓመታት በኋላ ደግሞ በ1968 የኒውክሌር መስፋፋት ስጋትን ለማስወገድ የሚያስችል ስምምነት ይፋ ሆነም። ነገር ግን ይህ የኒውክሌር ጦር መሳሪያ መስፋፋትን ለመግታትም የተደረሰው ስምምነት እንደታሰበው ለሁሉም የዓለም ክፍል የሚገኙ ሀገራትን የኒውክሌር ጦር መሳሪያ እንዳይገነቡ ለማድረግ ሳይችልም ቀርቷልም። ታዲያ የኒውክሌር ጦር መሳሪያ ምንድን ነው? የኒውክሌር ቦምቦች እጅግ በጣም ኃይለኛ ፈንጂዎች ናቸው። በዚህ የፍንዳታ ሂደት ውስጥ ቦምቡ ኃይልን የሚያገኘው ከአተም ወይም ካይሶቶፕ ሲሆንም ለዚህ ነው አንዳንድ ጊዜ የአቶሚክ ቦምብ የሚባለው። የኒውክሌር ጦር መሳሪያዎች ከፍተኛ መጠን ያለው ጨረር ስለሚረጩ በጨረር ምክንያት ህመምን ያስከትላሉ። በዚህም የተነሳ መሳሪያው የሚያስከትለውን ጉዳት ከፍንዳታው በኋላ ለረጅም ጊዜ ይቀጥላል። ነገር ግን በዓለም ታሪክ ይህ መሳሪያ ጥቅም ላይ የዋለው ሁለት ጊዜ ብቻ ነው። ይህም በሁለተኛው የዓለም ጦርነት ማብቂያ ላይ በጃፓን ከተሞች ሂሮሺማና ናጋሳኪ ላይ ነው። በዚህ ከባድ እልቂት፣ ውድመት መድረሱም አይዘነጋም። ሂሮሽማ ከተማ ላይ በተጣለው ቦምብ ምክንያት የተፈጠረው ጨረር ለበርካታ ወራት ቆይቶም 80ሺ የሚደርሱ ሰዎችን ለሞት ዳርጓል። በናጋሳኪ ደግሞ በ70ሺ ሰዎች ላይም ሞትን አስከትሏል። ምንም እንኳን ይህ ቦምብ ሩሲያ፣ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታን፣ እስራኤል እና ሰሜን ኮሪያ የታጠቁ ቢሆንም ከሁለተኛው የዓለም ጦርነት በኋላ ጥቅም ላይ እስከዛሬም አልዋልም። ታዲያ የኒውክሌር ጦር መሳሪያ የነበራት አፍሪካዊቷ ሀገር ማን ነበረችም? ይህን አውዳሚ የጦር መሳሪያ በቀዳሚነት ከታጠቁ የወቅቱ አያላን አሜሪካንና ሶቪየት ህብረት ሲሆኑም በተከታታይ በአውሮፓ ዩናይትድ ኪንግደም፣ ፈረንሳይ፣ በኤስያ ቻይና፣ ሰሜን ኮሪያ፣ በህንድ ፓኪስታን፣ በመካከለኛው ምስራቅ ደግሞ ምንም መሳሪያ እንዳላት በይፋ ባታታመንም እስራኤል እንዲሁም ከአሜሪካን ከአፓርታይድ ስር የነበረችው ደቡብ አፍሪካ ይጠቀሳሉ። ከጥቂት ነጮቹ የዘር መድሎ ስርዓት ስር የነበረችው ደቡብ አፍሪካ በአውሮፓውያኑ 1960ዎቹ እስከ 1990ዎቹ የኒውክሌር ባዮሎጂካልና የኬሚካል ጦር መሳሪያዎችን ጨምሮ የጅምላ ውድመትን የሚያደርሱ መሳሪያዎች ላይ ምርመራ ስታካሄድ ቆይታለች። እንደሚነገረው በደቡብ አፍሪካና በአካባቢዋ የሚካሄዱ የነጻነት እንቅስቃሴዎች የአፓርታይድ ስርዓትን ስጋት ላይ ስለጣሉትም ከሶቪየት ህብረትና በሷ በሚደገፉ የአካባቢ ኃይሎች ፈተና ከገጠማትም አሜሪካን ከጎና እንድትሰለፍ ለማድረግም የኒኩለር መሳሪያን መጠቀሚያ ማድረግ አላማዋ አድርጋ ነበር። እየተነሳችው ደቡብ አፍሪካ አደገኛውን የጦር መሳሪያ በጦር ሜዳ ላይ ለመጠቀም ሳይሆን በአቅጣጫው በዘር መድሎ ስርዓት ላይ የሚደርስባትን ጫና ለማርገብ እንደ መከላከያ ይዛውም ነበር። በዚህ እስከ ስድስት የሚደርሱ የኒኩሌር አረሮች በድብቅ አዘጋጅታም ነበርም። ደቡብ አፍሪካ የኒኩሌር ጦር መሳሪያ በመገንባት ሂደት ውስጥም የአሜሪካን፣ የፓኪስታን፣ የእስራኤልና የታይዋን ባለሙያዎች በተለያየ ሁኔታ ተሳትፎም ነበር። ለኒኩሌር ጦር መሳሪያ ግባትነት የሚውለው ዋነኛው ማዕድን ዩራኒየም ባለቤት የሆነችው ደቡብ አፍሪካ የጦር መሳሪያዋን በእጇ ካስገባች በኋላ ጠቅላይ ሚኒስትሯ የነበሩት ፒ ደብልዩ ቦታ የመሳሪያውን ጠቀሜታ በተመለከተ ወታደራዊ ሰዋምም በዋናነት በዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ ነው ብለውትም ነበር። ታዲያ ደቡብ አፍሪካ አቅሟ በዙሪያዋ ባሉ ሀገራት በሶቪየትና በኩባ በሚደገፍ የነፃነት እንቅስቃሴዎች እየተፈተነ በመጣበት ጊዜ በእጇ ያሉትን የኒውክሌር አረሮች አስፈላጊነት እያከተመ ለስርዓቱ አደጋ የሚያመጣ መሆኑን በመገንዘብ ለማስወገድ ማሰብ ጀመረችም። የአፓርታይድ ፍጻሜ ሲቃረብ ደቡብ አፍሪካ መንግስት በራሱ ተነሳሽነት ቀድሞ አውዳሚዎቹን የጦር መሳሪያዎች ማስወገድ በቀጠናውና በዓለም አቀፍ የፖለቲካ ውስጥ መተማመን ለመገንባትና ተቀባይነትን ለማግኘት ወሳኝ እርምጃ ነበር። በዚህ የአፓርታይ ስርዓት አብቅቶ የብዙሃን የጥቁሮች መንግስት የደቡብ አፍሪካ ከመቋቋማ በፊት ያላትን የኒውክሌር ቦምቦች አስወግዳም ስታካሄድ የነበረውን የጦር መሳሪያ ግንባታ ፕሮግራሟን በፍቃዷ አቆመችው። ከዚህ በአውሮፓውያኑ በ1991 የኒውክሌር ጦር መሳሪያ መስፋፋት መካከል ስምምነት ፈራሚ ሆና ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በሀገራት ውስጥ ያካሄደውን ፍተሻ በ1994 አጠናቃ ደቡብ አፍሪካ በእጇ ላይ ያሉ የኒውክሌር ጦር መሳሪያዎችን መወገዳቸውን አረጋግጣል። በዚህ በአፍሪካ ውስጥ የኒውክሌር ጦር መሳሪያ በመታጠቅ ቀዳሚ የነበረችው ደቡብ አፍሪካ ለአመታት ያካሄደችውን መርሃ ግብር ሙሉ በሙሉ በማቆም ዓለም የአውዳሚውን ጦር መሳሪያ ባለቤት ከሆኑ ሀገራት ስም ዝርዝር ውስጥ ወጣች። ታዲያ ይህን አደገኛ መሳሪያ ለመስራት የሚያገለግለው ዩራኒየም በየትኞቹ የአፍሪካ ሀገሮች ይመረታል? አፍሪካ በምድራችን ላይ በተለያዩ የተፈጥሮ ማዕድናትና ሀብቶች ከበለጸጉ አህጉራት መካከል በቀዳሚነት ከሚጠቀሱት ውስጥ ናት። ለኒውክሌር ጦር መሳሪያ ወሳኝ የሆነውን ዩራኒየምን በበርካታ አፍሪካ ሀገራት ውስጥ በስፋት ይገኛል። በሁለተኛው የዓለም ጦርነት ማብቂያ ወቅት አፍሪካ የመጀመሪያውን የኒውክሌር ቦምብ ጥቃት በጃፓን ከተሞች ላይ ስትፈጽም ለቦምቦቹ መሳሪያ የዋለውን ዩራኒየም ከዲሞክራ ዲሞክራቲክ ኮንጎ እየተገኘ መሆኑም በስፋት ይነገራል። የዩራኒየም ማዕድን በተለያዩ ደረጃ ተጣርቶ ለኒውክሌር ጦር መሳሪያ የሚውል ሲሆን የተለያዩ ሀገራት ማዕድኑ እንዳላቸው ይታመናል። ይህን ማዕድን የሚያመርቱ አስር ዋነኛ ሀገራት መካከልም ሶስቱ አፍሪካውያን፣ ናሚቢያ፣ ኒጀርና ደቡብ አፍሪካ መሆናቸው ይታወሳል። ማዕድኑ ለተለያዩ አገልግሎቶች የሚውል ቢሆንም ለአውዳሚው ተግባር ጥቅም ላይ እንዳይውል በዓለም አቀፍ የአቶሚክ ኃይል ኤጀንሲ አማካኝነት ቁጥጥር ይደረግበታል። የትኞቹ ሀገራት ኒውክሌር ሊታጠቁ ይችላሉ? በንድፍ ሀሳብ ደረጃ የትኞቹ ቴክኖሎጂዎች፣ እውቀትና ተቋም ያለው ሀገር የኒውክሌር ጦር መሳሪያ ሊታጠቅ ቢችልም የኒውክሌር መስፋፋትን የሚገድበው ዓለም አቀፍ ስምምነት እዚህ ጋር ይመጣል። ይህ በዓለም ሀገራት መካከል የኒውክሌር ጦር መሳሪያ መስፋፋት ለመከላከል የተደረሰው ስምምነት አውዳሚ መሳሪያ በሁሉም እጅ እንዳይገኝ፣ እንዲሁም ያሉትንም እንዲወገዱ የሚያደርግ ነው። ከአውሮፓውያኑ 1970 ወዲህ የአሜሪካን፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይ ቻይናን ጨምሮ 191 ሀገራት ይህንን ስምምነትም ፈርመዋልም። እነዚህ አምስት ሀገራት ከስምምነቱ በፊት የጦር መሳሪያውን ገንብተው ሞክረው ስለጨረሱ የኒኩሌር ጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ነገር ግን እነዚህ ሀገራት የኒኩለር ጦር መሳሪያ እንዲኖራቸው ቢፈቀድላቸውም በስምምነቱ መሰረት እስከ መጨረሻው ይዘውት ለመዝለቅ ሳይሆን፣ ያላቸው የኒኩሌር አረሮች ቀስ በቀስ እየቀነሱ እንዲያስወግዱ ይጠበቅባል። የኒኩሌር ጦር መሳሪያ እንዳላት ያላረጋገጠችው ወይም ያላስተባ የተቀባበለችው እስራኤል፣ ህንድና ፓኪስታን ስምምነቱን አልፈረሙም። እንዲሁም ሰሜን ኮሪያ ከሀያ ዓመታት በፊት ከስምምነቱ ራሱን አግልላለችም።